ቢዋይዲ አደጋ ላይ ነው። በቻይና አንድ ካምፓኒ ልክልኩን እያሳየውም ይመስላል። አለምን ቢዋይዲ በዋጋው ርክሰት ምክንያት ብዙ መኪኖችን አዘግቶ ነበር፣ ነገር ግን ራሱ ቢዋይዲ ሊያዘጋ በሚችል መልኩ አደገኛ ተፎካካሪ መጥቶበታል። ጄሊ ሺንግዩሃን። በርግጥም ቢዋይዲ የዓለም መኪና አምራቾችን አሸንፏል። ያሸነፈውም በዋጋው ርክሰት ብቻና ብቻ ነው። አብዛኞቹን በዋጋው ርክሰት ምክንያት አዘግቷቸዋል። ነገር ግን አሁን ላይ የማይገረሰስ ጠላት መጥቶበታል። ይህም ጄሊ ሺንግዩአን ይባላል። ይህ መኪና ባለፉት ወራት ውስጥ እዛው በቻይና ምንም ራንኪንግ ውስጥ ያልነበረ መኪና ሲሆን በኤፕሪል ወር ላይ ግን ቶፕ ሴሊንግ ተብሎ የመጀመሪያውን ደረጃ ተቆናጦታል። በዋጋ ደረጃም ፍጹም ከቢዋይዲ ሲግል ጋር ተመሳሳይነት ያለው ነው ርካሽ የሚባለው የቢዋይዲ መኪና ቢዋይዲ ሲግል እንደሆነ ሁላችንም የምናውቀው ነው። በ305 እና በ405 ኪሎ ሜትር ሬንጅ አለው። ይህኛው መኪና ጄሊ ሺንግ ዩዋን የተባለውን መኪና በተመሳሳይ አይነት እንዲሁም በተሻለ ከ310 እስከ 410 ኪሎ ሜትር የሚጓዝ ብራንዱ ዓለምን እያነጋገረ ይገኛል። እስከ መቼውም ድረስ የዓለም አንደኛ ሆነ የምትቀጥልበት ጊዜ ላይ አይደለም ምክንያቱም ነገሮች በፍጥነት ነው የሚቀያየሩት። አዎ በእርግጥም ኢትዮጵያው ስለዚህ ነገር የሚነግራችሁ ሰው የለም። ምክንያቱም ብዙ ነጋዴዎች ቢዋይዲ ሲገል ላይ በመተማመን ርካሽ የሚባለው መኪና ወደ ኢትዮጵያ አስገብተው እየቸበቸቡ ነው፣ ለዛው በውድ ዋጋ። ነገር ግን ይህንን ብራንድ በተሻለ ዋጋ የሚያቀርብ ሌላ ካምፓኒ በመጣ ቁጥር የሲገልም ቢሆን የሌሎች መኪና ዋጋ በኃይለኛው እንደሚቀንስ ምንም ጥርጥር የለውም። እስኪ ዛሬ በአንደኝነት ደረጃ በቻይና እየተሸጠ ስለሚገኘው መኪና ልነግራችሁ ነው። በእርግጥም ስለዚህ መኪና የሚነግራችሁ የለም። ምክንያቱም ኢትዮጵያ ውስጥ ቢዋይዲ ሲገል የተባለውን መኪና በብዛት ነጋዴዎች ስላስገቡ ነው። ነገር ግን ከዚህ መኪና ጋር ተፎካካሪውን በደንብ ካወቃችሁና ራሳችሁን ቆጠብ ካደረጋችሁ ይህ መኪና በብዙ ነገር ይበልጣል። በተለይም ዋጋው ቢዋይዲ ሲገልን ውድ ያደረገ ዋጋ ያለው ጄሊ ሺንግ ዩሃን። ለምን እንደሆነ ባላውቅም ጄሊ ሺንግ ዩሃን በቅርብ ጊዜ የኢትዮጵያን ገበያ እንደምትቆጣጠር እየተሰማኝ ነው። ምክንያቱም በዋጋም በጥራትም በውበትም ከቢዋይዲ ሲገል የተሻለ በዲያሜንሽን እንኳን ብታዩ በጣም የተሻለ ርዝመት፣ ስፋትና ቁመት አላት። ይህ መኪና ኢትዮጵያ ከገባ እንዲሁ በዘፈቀደ ቢዋይዲ ሲገል ይመቸኛል የሚል ሰው ካልሆነ በስተቀር በጣም የሚገርም ነው መኪናው። እያንዳንዱን ቢዋይዲ እያንዳንዱን ቴስላ እያንዳንዱን የመኪና ብራንድ በዋጋ ርክሰት ደረጃ በልጧል። ውበቱን እንደምትመለከቱት ነው። ጥራቱን ደግሞ ስፔሲፊኬሽኑን ስነግራችሁ በደንብ ትረዱታላችሁ። ሰላም፣ የተከበራችሁ የቻናሌ ቤተሰቦች እንደምንሰነበታችሁ እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ዛሬ ቢዋይዲ ሲገልን በኃይለኛው እየተፎካከረ የሚገኘውን መኪና እንዲሁም በቻይና ቶፕ ሴል የሆነውን መኪና ዛሬ ላስቃኛችሁ እገኛለሁ። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ፣ ላይክ ሰብስክራይብ አድርጉ። የኤሌክትሪክ ገበያ በእውነቱ በዓለም ላይ እጅግ እያደገ ነው። ከሃይብሪድ አንስቶ እስከ ፉል ኤሌክትሪክ ቬይክል ወደ ተባሉት ዓለም እያመራ ይገኛል። በእውነቱ በዓለም ላይ በፍጥነት እያደገ ባለው የኤሌክትሪክ መኪና ገበያ ውስጥ ጄሊ እስካሁን ከፍተኛውን የኤሌክትሪክ መኪና ገበያ ድርሻን እንዲይዝ አስችሎታል። የዋጋ ርክሰቱ ጂዚንግ ዩዋንም ይሉታል። የተከበራችሁ የቻናሌ ቤተሰቦች ይህ መኪና በአንድ ወር ውስጥ ማለትም በኤፕሪል ወር ውስጥ 36,000 መኪኖችን ሸጧል። ይህም በቻይና አንደኝነት ስፍራን ያስይዘዋል። ይህም የቢዋይዲ ፕለጊን ሃይብሪዶችን፣ የኤሌክትሪክ መኪኖችን፣ የቢዋይዲ ሲገልን፣ የውሊንግ ሚኒ ኢቪን፣ የቴስላ ሞዴል ዋይን፣ ሌሎችንም መኪኖች የመኪኖች ብራንድ በልጦ የአንደኝነት ስፍራውን ይዟል። በአጠቃላይም እስከ 200,000 መኪኖችን እንደሸጠ መረጃዎች ያሳያሉ። ይህም በቻይና ውስጥ ከሚገኙ ምርጥ አምስት ብራንዶች ውስጥ አንዱ እንዲሆን አስችሎታል። ነገር ግን መኪናውን ከቻይና ውጭ ማንም ሰምቶት ላያውቅ ይችላል። በእርግጥም ለኢትዮጵያ እኔ ጆርናሊስት ጎሳ አለውላችሁ እያስተዋወቅኳችሁ ነው። አብዛኛው ሰው ሰምቶት የማያውቀው መኪና ነው ጄሊ ሺንግዩዋን የተከበራችሁ የቻናሌ ቤተሰቦች፣ የዚህ መኪና እንግዲህ ፕሮናውንሴሽኑ ትንሽ አስቸጋሪ ነው። ጂዥንግ ዩዋን ብላችሁ ውሰዱት። ጄሊ ጂዥንግ ዩዋን። በርግጥም መኪናው ከቢዋይዲ ሲጋል የበለጠ ተጽዕኖ እየፈጠረ ነው፣ በቻይና እንዲሁም በዓለም ማርኬት ላይ ስሙ እየገነነ ይገኛል። ይህ መኪና እንግዲህ ከቻይና ውጭ ቢሸጥ በተለይም ወደ ኢትዮጵያ ቢመጣ ምን አይነት ተጽዕኖ ሊፈጥር እንደሚችል መገመት ትችላላችሁ። በይበልጥም ከቢዋይዲ ጋር ወይም ከቢዋይዲ ሲግል ጋር በኃይለኛው በመፎካከር ከፍተኛ ተጽዕኖ መፍጠር የሚችል መኪና ነው ብዬ አስባለው። ዋጋውን ወደ መጨረሻ አካባቢ ሰነግራችሁ ሁላችሁም እንደምትደመሙ ምንም ጥርጥር የለኝም። መኪናውን ስትመለከቱት ከውስጡ ካለው ከቦታው አንጻር ከዳይመንሽኑ አንጻር ስትመለከቱት ቶዮታ ኮሮላን የሚመስል ገጽታ አለው። ነገር ግን መኪናው የኤሌክትሪክ መኪና ሆኖ ቶዮታ ኮሮላን የሚመስል ገጽታ ቢኖረውም በአጠቃላይ ግን ዋጋው በጣም እርካሽ የሚባል መኪና መሆኑ ብዙዎች ይመርጡታል። የተከበራችሁ የቻናሌ ቤተሰቦች ከቢዋይዲሲ ግል ጋር እያነጻጸርኩኝ ይህንን መኪና እንዲሁ በቃል የተወሰነ ገለጻ ሰጣችኋለሁ። የተከበራችሁ የቻናሌ ቤተሰቦች መኪና ሁለት የሞተር አማራጮች ያሉት ሲሆን ባለ 58 ኪሎዋቱ በአጠቃላይ 310 ኪሎ ሜትር እንዲሄድ ያስችለዋል። ይህም ሲኤልቲሲ በሚል በቻይና በተደረገ ምርመራ መሰረት 310 ኪሎ ሜትር መሄድ ይችላል። ይህም ከቢዋይዲሲ ገልጋር ሲነጻጸር ቢዋይዲ ሲግል 305 ከ300 እስከ 305 ኪሎ ሜትር ነው የሚጓዘው። ትንሽ የሚባለው ትሪም ሌብል ማለት ነው። ስለዚህ ይህ መኪና በአጠቃላይ ሲኤልቲሲ በሚለው ማለት ነው 310 ኪሎ ሜትር ይጓዛል። ከቢዋይዲ ሲግል ትንሹ ብራንድ የሚበልጥ ነው። ሌላኛው ትሪም ሌብል ደግሞ 410 ኪሎ ሜትር የሚጓዝ ነው። ይህም ደግሞ 85 ኪሎዋት ሞተር ተገጥሞለታል። እንደምታውቁት የቢዋይዲ ሲግል 55 ኪሎ ዋት ነው መጠኑ ማለት ነው። ይሄ ትንሽ የሚባለው ትሪም ሌብል እንኳን ከትልቁ ቢዋይዲ ሲገል ጋር ሲነጻጸር የተሻለ ነው። ትልቁ 55 ነው የቢዋይዲ ሲገል፣ 405 ኪሎ ሜትር የሚጓዘው ቢዋይዲ ሲገል ማለት ነው። ይሄኛው ደግሞ 58 ኪሎ ዋት መጠን አለው። ትንሹ 310 ኪሎ ሜትር የሚጓዘው ማለት ነው። ትልቁ ግን 410 ኪሎ ሜትር የሚጓዘው የጄሊ ብራንድ እንደነገርኳችሁ 85 ኪሎ ዋት ሞተር ተገጥሞለታል። ከፍተኛ ልዩነት አለው። ካያችሁት ቢዋይዲሲ ገልጋር 305 እና 405ቱ ሞተራቸው ተመሳሳይ ነው ሁለቱም 55 ኪሎዋት ናቸው ማለት ነው ይሄኛው ግን 410 ኪሎ ሜትር የሚጓዘው 85 ኪሎዋት ሞተር ተገጥሞለታል በምንም አይገናኙም ማለት ነው በጭራሽ ዋጋቸው ግን ቃል ገባላችኋለሁ እጅግ በጣም ተቀራራቢ የሚባል ነው ማለት ነው ስለዚህ በዚህ ስፔሲፊኬሽን መሰረት ጄሊ ይህን ያህል መኪና ለምን እንደሸጠ በደንብ የምትረዱ ይመስለኛል። ምክንያቱም ከፍተኛ ልዩነትን ያለው ዋጋው ግን ከቢዋይዲ ሲግል ጋር የሚወዳደር ነው። መረጃውን በደንብ አሳይቻችኋለሁ። አሁን በቻይና አንደኛ ሆኗል ማለት ነው። ምናልባት በቅርብ ጊዜ ውስጥ ቢዋይዲ ሲግልን በኃይለኛው በልጦ ኢትዮጵያ ውስጥም እንደሚገባ ምንም ጥርጥር የለኝም ማለት ነው። ይህ መኪና ርዝመቱ 4135 ሚሊ ሜትር ሲሆን ዊል ቤዙን ስንመለከት 2650 ሚሊ ሜትር ነው። ያም ከጎማ ጎማ ያለውን ስፋት የሚያነሳ ነው ማለት ነው። ስለዚህ በጣም ተለቅ ያለ ነው። ከቢዋይዲ ዶልፊን ጋር ይፎካከራል አከራል ቢዋይዲ ሲገልን እንደምታቁት በደንብ ኮምፓክት የሆነች መኪና ናት። ስለዚህ ከዶልፊን ጋር እንደውም ዳይሜንሽኑ ይፎካከራል። በምስሉ ላይ መመልከት ትችላላችሁ፣ በደንብ ያወሱ ግልጽ ያደርገዋል ማለት ነው። ይህ መኪና 8.8 ኢንች ዲጂታል እንግዲህ ስክሪን የተገጠመለት ሲሆን በአጠቃላይ በጣም አሪፍ የሚባል ነው። ይህ መኪና 8.8 ኢንች ስክሪን እንደ ዳሽቦርድ እና 14.6 ኢንች ማዕከላዊ ስክሪን የተገጠመለት ማለትም ኢንፎቴመንት ስክሪን የተገጠመለት መኪና ነው። በጣም ጸዴ የሚባል ነው። በጣም ወድጄዋለሁ። መኪናው በሚገርም ሁኔታ አንድ ያካተተው ፊቸር አለ። ይህ ምንድነው? 540 ዲግሪ ካሜራ ተገጥሞለታል መኪናው አብዛኞቻችን የምናውቀው 360 ዲግሪ ካሜራ ነው፣ አብዛኞቻችን የምናውቀው። ይህ ግን 540 ዲግሪ ካሜራ በራይት ሳይድ ቪው ብትሉ፣ ሌፍት ሳይድ ቪው ብትሉ፣ ቶፕ ቪው ብትሉ፣ ቦተም ቪው ብትሉ፣ በፈለጋችሁት አቅጣጫ መመልከት ትችላላችሁ። አስደናቂ ነው። ሌላኛው ሆርስ ፓወሩ ነው። ቅድም ያው በኪሎዋት ነግሬ ያቸዋለሁ። ነገር ግን በሆርስ ፓወር ብንገልጸው 78 ኤችፒ እስከ 114 ኤችፒ መጠን አለው የሞተሩ ማለት ነው። በአጠቃላይ በጣም ሰፊ ልዩነት ነው ያላቸው። ቢዋይዲ ሲገል እንደምታውቁት 74 ሆርስ ፓወር ነው ያላቸው ሁለቱም 305ቱም 405ቱም ተመሳሳይ ሆርስ ፓወር ነው ያላቸው እሱም 74 ነው። ይሄኛው ግን ትንሽ የሚባለው 78 ሆርስ ፓወር ነው ያለው። ትልቁ የሚባሉ ደግሞ 114 hp ነው። ዳይሜንሽኑን ብንመለከት ርዝመቱ 4135 ሚሜ mm፣ ስፋቱ 1805፣ ቁመቱ ደግሞ 1570 ሚሜ mm ነው ትላልቅ ከሚባሉት ብራንዶች ሁሉ ጸዴ ነው። አምስት ሰው መጫን ይችላል። አምስት መቀመጫዎች አሉ። ቦዲ ታይፕ እንደምታዩት ደግሞ ሀችባክ የሚባል ነው። መኪናው በሁለት አይነት ትሪም ሌብሎች ያሉ ሲሆን ኢንትሪ ሌብል በሚባለው ውስጥ 58 ኪሎዋት ማለትም 78 ኤችፒ ሞተር ተገጥሞለታል። ቶፕ ስፒዱ 125 ኪሎ ሜትር ፐር ሀውር ነው። በጣም ጸዴ የሚባለው ቶፕ ስፒዱ ፓወርፉል የሚባለው ትሪም ሌብል ደግሞ 85 ኪሎዋት ማለትም 114 ኤችፒ ማመንጨት ይችላል። ባጠቃላይ ላይ 135 ኪሎ ሜትር ፐር ሃወር ነው። ቢዋይዲ ሴግል ጋር ስትመጡ በጣም መጥፎው ነገሩ ምንድን ነው? ቢዋይዲ ሴግል ቶፕ ስፒዳቸው ሞተራቸው፣ ሁሉ ነገራቸው ተመሳሳይ ሆኖ ሬንጃቸው ነው የሚለያየው። አንዳንድ ነገሮች በስፔስፍኬሽን ደረጃ የሚለያዩ ቢኖራቸውም ይህ ግን ቢግ ዲፈረንስ አላቸው። ዋጋቸው ግን በጣም ተመጣጣኝ የሚባልና ከቢዋይዲ ሲገል ጋር የሚገናኝ ነው። ሌላኛው ባትሪ ኦፕሽናቸውን ነው የምንመለከተው። የባትሪ ኦፕሽናቸው 30.12 ኪሎዋት አወር ባትሪ ተገጥሞለታል የመኪና። ይህም ከቢዋይዲሲ ገል ትንሹ ብራንድ ጋር ተመሳሳይ ነው። ሌላኛው ደግሞ ተለቅ የሚለው 410 ኪሎ ሜትር የሚጓዘው 416 ኪሎ ታወር ተቀምጦለታል ማለት ነው። ይህም ከቢዋይዲሲ ግል ጋር ሲነጻጸር ቢዋይዲሲ ግል እንደምታውቁት ደግሞ እሱ ወደ 388 ኪሎ ታወር ነው ትልቁ 405 ኪሎ ሜትር የሚጓዘው ይህ ደግሞ 416 ኪሎ ታወር ነው የሚጠቀመው። ስለዚህ ይህ መኪና በጣም የሚገርም ፊቸሮችን አካቶ ነው የመጣው። አሁን ደግሞ የዚህን መኪና ዋጋ ከቢዋይዲሲ ግል ጋር አነጻጽር ልንገራችሁ። ዋጋው ዋጋውን ስነግራችሁ ይህ መኪና መነሻ ዋጋው 9550 የአሜሪካን ዶላር ነው።